የተደራጀና የነቃ ሕዝብ ዘላቂ ሰላምን ለማረጋገጥ ሚናው የጎላ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ርዕሰ መስተዳደሩ በምስራቅ ጎጃም ዞን ከአዋበል ወረዳና ከሉማሜ ከተማ ነዋሪዎች ጋር በሰላምና በልማት ጉዳዮች ዙሪያ ውይይት አካሂደዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አክሊሉ ምንተስኖት በቀጥታ መስመራችን ላይ ይገኛል። ከእሱ ጋር ቆይታ የምናደርግ ነው የሚሆነው። አክሊሉ እንደምናምሽታሃል። በመድረኩ ላይ የተነሱ ዋና ዋና ጉዳዮችን አጠር አድርጋ ያጋራል። አመሰግናለሁ ሶሊያና ተመልካቾች እንደምን አመሻችሁ ቀደም ሲል በመግቢያ ሽ አንቺም እንዳልሽው ከሰሞኑ እንግዲህ እርሰ መስተዳድር አረጋ ከበደ አማራ ክልል እርሰ መስተዳድር እንዲሁም ከፍተኛ የመንግስት አመራሮች በምስራቅ ጎጃም ዞን የተለያዩ ወረዳ ነዋሪዎችን ከተማ አስተዳደር ነዋሪዎችን እያወያዩ ነው የሚገኙት በሰላም በጸጥታ በመልካም አስተዳደር ጉዳዮች ዙሪያ ምክክር እየተደረገ ነው የሚገኘው ትናንትና እንደሚታወሰው ከደብረ ኤልያስ ነዋሪዎች ጋር ውይይት ተደርጎ ነበር። ዛሬ ደግሞ በሌላኛዋ የምስራቅ ጎጃም ወረዳ ከ አዋበል ወረዳ ነዋሪዎች እና ከሉማሜ ከተማ አስተዳደር ከተውጣጡ ነዋሪዎች ጋር ውይይት ሲያደርጉ ቆይተዋል። በውይይቱ እንግዲህ ነዋሪዎቹ የተለያየ ሀሳብን ነው የሚያነሱት። በተለይ መሰረታዊ ጥያቄያቸው ግን በክልሉ የሰላም ጥያቄና በመልካም አስተዳደር እንዲሁም በልማት ጉዳዮች ዙሪያ ያጠነጠኑ ናቸው። በተለይ ባለፉት ሁለትና ከዛ በላይ አመታት የተከሰቱ የሰላም መደፍረሶች ክልሉን ለከፍተኛ ጉዳት ማድረሱን እንዳደረሰባቸው ተናግረዋል። በትምህርት ላይ ከፍተኛ ጫና ነው ያሳደረው። ልጆቻቸውን ወደ ትምህርት ቤት ልከው ማስተማር አልቻሉም። በጤና ጣቢያዎች እንደዚሁ አገልግሎታቸው መስተጓጎል ደርሶበታል። ከዚህ ባለፈ አርሶ አደሮች አርሰው ምርታቸውን ወደ ገበያ ማምጣት የተቸገሩበት፣ ነጋዴዎች እንደዚሁ ከቦታ ቦታ ተንቀሳቅሰው ነግደው ማትረፍ ያልቻሉበት ህይወታቸውን መቀጠል ያልቻሉበት ሁኔታ እንደተፈጠረ ነው ነዋሪዎቹ ሲያነሱ የቆዩት። ከዚህ ባለፈ የመልካም አስተዳደር ችግሮች አሁንም ይነሳሉ። በተለይ በሉማሜ ከተማ አስተዳደር የመብራት የውሃ እና መሰል የመልካም አስተዳደር ችግሮች ሊፈቱ እንደሚገባ ለርዕሰ መስተዳድሩ እና ለካቢኔያቸው እንደዚህ እንደዚሁ ጥያቄዎችን አንስተው ተወያይተዋል። በተለይ በሰላምና ጸጥታ ጉዳይ ከባለፈው በተሻለ ሁኔታ አሁን የሰላም ሁኔታ እየተሻሻለ መምጣቱን ነው የተናገሩት። የመከላከያ ሰራዊቱ እንደዚሁ አጠቃላይ ጸጥታ መዋቅሩ ከጋር በመተባበር ህብረተሰቡ በመተባበር የአካባቢውን ሰላምና ጸጥታ ወደነበረበት ለመመለስ ጥረት እየተደረገ መሆኑን ግን በቂ ያለ መሆኑን ነዋሪዎች አንስተዋል። ከዚህ ባለፈ በወረዳው የተለያዩ ቀበሌዎች አሁንም የሰላም መረጋጋቱ ስራ ትኩረት ተሰጥቶት እንዲሰራና ወደ ነበረ ወደ ቀደመ ሰላማቸው እንዲመለሱ ነው ጥያቄ ያቀረቡት። እንግዲህ በውይይቱ ከርእሰ መስተዳድሩ ባሻገር ምክትል ርእሰ መስተዳድር ዶክተር አብዱ ሁሴን እንደዚሁ የአስተዳደር ክላስተር አስተባባሪው ዶክተር አማኑኤል ፈረደን ጨምሮ ከፍተኛ የዞንና የከተማ አስተዳደሮች ኃላፊዎች ተገኝተው ነዋሪዎቹን አነጋግረዋል። ርእሰ መስተዳድሩ ማብራሪያና ምላሽ ሲሰጡ በተለይ መንግስት ባለፉት ጊዜያት ሰላም የክልሉን ሰላም ለማስጠበቅ በከፍተኛ ትኩረት ሲንቀሳቀስ ቆይቷል። የሀገር መከላከያ ሰራዊት የክልሉ የፀጥታ መዋቅር ጋር በመቀናጀት አሁን ላይ የተገኘው ሰላም ተጠናክሮ እንዲቀጥል ህብረተሰቡን ጠይቋል። በተለይ አሁን እየተገኘ ያለውን ሰላም እየመጣ ያለውን ሰላም ህብረተሰቡ ባለቤት ሆኖ አጠናክሮ ሊያስቀጥለው ይገባል ነው ያሉት። ከዚህ ባለፈ ህብረተሰቡ የሚያነሳቸው የመልካም አስተዳደር ጥያቄዎች የሰላም መስፈን ጥያቄዎች እግር በእግር ለመፍታት መንግስት ትኩረት አድርጎ እየሰራ እንደሚገኝ ተናግረዋል። በተለይ የሰላም ባለቤቱ ህዝብ በመሆኑ በአካባቢው ያለውን የጸጥታ ችግር ከጸጥታ ኃይሉ ጋር ከጸጥታ መዋቅሩ ጋር በመናበብ የአካባቢውን ሰላም ሊጠብቅ ይገባል የሚል በአጽንኦት ተናግረዋል። ከዚህ ባለፈ ልጆቹን ወደ ትምህርት ቤት መስደድ፣ ነጋዴውም ነግዶ የሚያተርፍበትን ሁኔታ ማመቻቸት የመንግስት ተቀዳሚ ስራው መሆኑን ተናግረዋል። ከቦታ ቦታ ሰው ተንቀሳቅሶ መስራት የሚችልበትን ሁኔታ ለማመቻቸት መንግስት አሁንም ከመቼውም ጊዜ በላይ በቁርጠኝነት እየሰራ እንደሚገኝ ተናግረዋል። ከዚህ ባለፈ ችግሮቹን ከታጠቁ ኃይሎች ጋር በሰላማዊ መንገድ ለመፍታት የሚያደርገውን ጥረት አሁንም አጠናክሮ እንደሚቀጥል ነው ርዕሰ መስተዳድሩ የተናገሩት። ከዚህ በፊት በመንግስትና በህዝቡ የሰላም ጥያቄ ወደ ድርድር ንምጣ የሚሉ ጥያቄዎች እየተቀበሉ ወደ ሰላም ይመጡ እንዳሉ ሁሉ አሁንም መንግስት ተስፋ ባለመቁረጥ ከጣጥቁ ኃይሎች ጋር ወደ ሰላም በሚመጡበት ሁኔታ ትኩረት አድርጎ እንደሚሰራ ከዚህ ባለፈ ግን የጸጥታ ማስከበር፣ የሰላም ማስከበር፣ የህግ ማስከበር ስራውንም አጠናክሮ እንደሚቀጥል ነው ርዕሰ መስተዳድሩ የተናገሩት። ከዛ ባለፈ እንግዲህ ርዕሰ መስተዳድሩን ጨምሮ ከፍተኛ የስራ ኃላፊዎች በደብረ ማርቆስ ከተማ ተገኝተው የተለያዩ የልማት ስራዎችን ጎብኝተዋል። ከጀርባይ እንደምትመለከቱት በደብረ ማርቆስ ከተማ የሰላሙ ሁኔታ በደንብ የተሻሻለበትና ነዋሪውም እስከ ምሽት ድረስ የሚቆይበትን ተሽከርካሪዎችም እንደዚሁ አገልግሎት የሚሰጡበትን ሁኔታ እንደዚሁ መመልከት ችለናል። በከፍተኛ ደረጃ የተገነባ የሚገኝ ሆስፒታል እንደዚሁ በእርሰ መስተዳድሩ ተጎብኝቷል። የአልማ ህንጻም እንደዚሁ በእርሰ መስተዳድሩ የተጎበኘ ነው። ሌሎች መረጃዎችን በሌሎች የዜና ሰዓታችን የምናደርስ ይሆናል። ሶሊያና ለሰአቱ ያለኝ መረጃ ለጊዜው ይሄው ነው። አመሰግናለሁ። አክሌሎ ላደረስከን መረጃ